የምስራች ዘውዱ ይባላል። በጠምባሮ ልዩ ወረዳ ሙድላ ከተማ በማኒፋክቸሪንግ ዘርፍ በማህበር ታቅፈው በእንጨት ስራዎች ላይ የተሰማራ ወጣት ነው። የማኔጅመንት ምርቁ የምስራች ማህበራቸው ከጥቂት ካፒታል ተነስቶ ያደገ ተቋም መሆኑንና የአስር ወጣቶች የስራ እድል መፍጠሩን ያነሳል። ማህበሩ ለውጥ ማስመዝገቡን የነገረን ወጣቱ የቦታ ጥበትና የማብራት ችግር ፈተና እንደሆነባቸው አስረድቷል። የመጀመሪያ እኛ አሁን እንደ ችግር የምናየው ማብራት ነው፣ እንደው ቦታ ቦታውን አጠጋግተንም እየሰራን ነው። እየተጋፋንም ያው ብዙ ለመተዳደር ቤቱን የሚያስተዳድሩት አሉ ምንም አሉ። ያው እነሱ ተጠጋግተውም እየሰራን ነው። ያው እየተሸከምን ከአንድ ቦታ ቦታ እያንቀሳቀስንም ብሆን እየሰራን ነው ያለ ነው። ያ የቦታ ጥበት ነው። መጀመሪያ መስራት ይቀድማል ብለን መስራትን ጀምረናል። ለመስራት ደግሞ ከባድ የሆነው ስራውን ጀምረን እየሰራን ይባስ ከባድ የሆነው የዛሬን ጊዜ ነዳጅ ታውቃላችሁ። በዛ ላይ በጀኔሬተር እንጨትን ያከለ ነገር መፍለጥ በጣም ከባድ ነው ግን የኛን የኛ እንዳይሆን በቃ የኛን እንትን ብርታት ማየት አለባችሁ ብለን እኛ አሁን ለብርታታችንን ለማሳየት ያው እንጨትን በነዳጅ ሳይሆን በብር እየፈለጥን ነው። በጠምባሮ ልዩ ወረዳ ተገኝተው የመስክ ምልከታውን የመሩት ማዕከላዊ ኢትዮጵያ ክልል ተወካዮች ምክር ቤት የፕላን፣ የመሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ታመነ ገብሬ በልዩ ወረዳው በተለያዩ ዘርፎች ተሰማርተው ውጤታማ የሆኑ ማህበራትን ተመልክተናል ብለዋል። ማህበራቱን በሁለት መልኩ ነው ያየነው። ያው አንዱ የማኑፋክቸሪንግ ዘርፍ ላይ የተሰማራ አንድ ማህበር አይተናል። በቤትና በቢሮ እቃዎች ላይ የተሰማራ እዚህ ማህበር ላይ ያየነው። ማህበራቱ በቁጥር አምስት የሚሆን አባላት ያለበት ነው የተመሰረተው። ለሌሎች አስር ስራ አጦች የስራ እድል ፈጥሯል። በመንግስት በኩል ደግሞ በመንግስት የሚቀርቡ ድጋፎች በተለይም ማሽን በዲጉማ አገኝተዋል፣ የእንጨት መሰንጠቂያ ማሽን። ስለዚህ ብዙ አቅም እንዳለ እዛ የተደራጁ ወጣቶች ደግሞ ግራጅዌቶች ናቸው አብዛኞቹ። ስለዚህ ብዙ አቅም እንዳለ፣ ብዙ ማሽነሪዎች እንዳለ፣ ስራዎችንም ለመስራት ያላቸው ጉጉት በጣም ትልቅ እንደሆነ አይተናል። ተደራጅተው ለበርካታ ወጣቶች የስራ ዕድል እየፈጠሩ ያሉ ማህበራትን ማገዝ ያስፈልጋል ያሉት አቶ ታመነ በመሬት ጥበትና በመብራት በኩል ከማህበራቱ የተነሱ ችግሮችን ልዩ ወረዳው በፍጥነት ሊፈታ እንደሚ የሚገባ አንስተዋል። የተሰጠ ሼድ አለ፣ መንግስት ሼድ አቅርቧል፣ ብድርም አመቻችተዋል። ስለዚህ አሁን አል ባለበት ደረጃ ግን ኦልሞስት ያንን ቦታ ኮንሱም አድርጓል ማለት ነው። ተጨማሪ ቦታ ይፈልጋሉ። ከተጨማሪ ቦታ ስላላገኙ ብዙ ማሽኖች ያለ ስራ ቁጭ ብለዋል። ሁለተኛ ከመብራት ጋር ያለው ችግር ነው ያየነው። ማህበሩ በጣም ሲሪየስ እያነሳ ያለው መፈታትም አለበት ብለን እኛም የከተማ ማብራት አገልግሎትንም ሄደን ምንድን ነው ይሄ ችግር ለምንድን ነው ማይፈተው ብለን ከነሱም ጋር ለመነጋገር ሄድ ነው። የማብራት እሹ ነው ማሽን አለ። ማብራቱ ይሄን የሚያንቀሳቅስ አይደለም። ስሪ ፌት ቆጣሪ የለም። ስለዚህ በጀኔሬተር ነው ይሄን ስራ እየሰራ ያለው ማለት ነው። አሁን ነዳጅ ያለው ውድነት እናውቃለን። ስለዚህ ማህበሩ ወደ ተስፋ መቁረጥ የሚወስድ አይነት ነገር እንዳለ ወስደናልና ያው ይሄ ማን ምን ይፍተው የሚለውንም እየለየን ስለመጣን በተለይም ከቦታ ጋር ያለውን አካባቢው ከተማ ቶሎ ብሎ መፍታት አለበት። በስፋት የተመለከቱት ከዚህ ቀደም የተቋቋሙ ማህበራትን እንደሆነ የጠቁሙ ሰብሳቢው አዳዲስ ማህበራትን በመፍጠሩ ረገድ በልዩ ወረዳው ክፍተቶች መኖራቸውን ነግረውናል። በአጠቃላይ የስራ እድል ፈጠራን ስራ በደንብ አስቦ በደንብ መስራት የሚጠይቅ ነገር እንዳለ ለማለት ሞክረናል ማለት ነው። አንደኛ ውጤታማ የሆኑትን ሚያንቅ ነገር አለ። ለነሱ ያ ችግር መፈታት አለበት። ሁለተኛ አዳዲስ ኢንተርፕራይዞችን ደግሞ አደራጅቶ ወደ ስራ ከማስገባት አንጻር ካለን ጥያቄ፣ ካለን ፍላጎት፣ ካለን ፖቴንሻሊም አንጻር በቂ ነው ብለን አልገመገምንም። ይሄን በደንብ አርጋን ግብረ መልስ ሰጥተናል። የልዩ ወረዳው ኢንተርፕራይዝና ኢንዱስትሪ ልማት ጽፈት ቤት ምክትል ኃላፊና የኢንተርፕራይዝ ዘርፍ ኃላፊው አቶ ጥበቡ ታገሰ በበኩላቸው በማህበራቱ የተነሱ የመብራትና የቦታ ችግሮችን ከሙዱላ ከተማ አስተዳደር ጋር ተነጋግሮ እንደሚፈታም ገልጸዋል። ግን አሁን ኢንተርፕራይዙ ካለው ከእድገት ደረጃ አንጻር የመሸጫና የማምረቻ ቦታ ጥበት እንዳለው ሲያነሳ እንደነበረ እኛም እንደ መንግስትም እንደ ልዩ ወረዳም የተቀበልንበት ነው። ምናልባት ከከተማ አስተዳደሩም ጋር በመናበብ ቀጣይ ከመሬት ጋር ያሉ ችግሮች በተለይ በፕላን የሚፈቱ ስለሆነ ለነዚህ ተግባራት የሚሆኑ ቦታዎች በፕላን እየተለዩ ስለሆነ ቀጣይ የምንፈተው ነው የሚሆነው። ሌላኛው በአጭር ጊዜ ይፈታል ብለን ለዚኛው ኢንተርፕራይዝ ተስፋ የምናደርገው አንዱ ከማብራት ጋር ያለውን ችግር ለመፍታት ከከተማ አስተዳደሩ ጋር ከማብራት ኃይል ጋር በመነጋገር የስሪፌዝ ቆጣሪ እንዲያገኝ ይደረጋል።